የአድዋ ድል የቀኝ ገዥዎች መስፋፋት የተኮላሸበት ታላቅ ድል። የአድዋ ድል የኢትዮጵያ ብሔራዊ ክብር፣ የጥቁር ሕዝቦችም የነፃነት ተጋድሎ ቀንዲል። የአድዋ ድል የበርሊን ተቀራማሽ ታዳሚዎችን ያስደነገጠ፣ ለመላው የሰው ልጆች ሰብአዊ ክብርን ያደሰና ያጎናጸፈ የታላቅ ሕዝቦች ታላቅ ድል ነው። ምኔሊክተወልዶ ባያነሳ ጋሻ ግብሩን ቁላል ነበር ይህን ጊዜ አበሻ ገበየው ቢመት ተተካ ባልቻ መድፋ አገላባጭ ብቻ ለብቻ ጀግኖች እንዲህ እየተባሉ በሶሎዳ ተራራ በማርያም ሸዊቶ በአዲ ተቡን ረቢ አርየኒ በተሰኙ ተራሮች የጦር ግንባሮችን አበጅተው ጣልያንን ድባቅ መጥተው አሸንፈዋል። 2900 ፈረሰኞችን ጨምሮ እስከ 1 ቶ የሚገመቱ አንድ ሺህ ኪሎ ሜትሮችን በባዶ እግራቸው የተጓዙ የኢትዮጵያ የገበሬ ሰራዊቶች በወታደራዊ አካዳሚ የሰለጠነን የአውሮፓ ኃያል ወራሪ ጦርን የካቲት 23 ማለዳ 11 ሰዓት ግድም ገጥሞ ክረፋዱ አራት ሰዓት ላይ ማሸነፍ የቻለ በአጭር ሰዓት ውስጥ ታላቅ ድልን የተጎናጸፈ የኢትዮጵያ የገበሬ ሰራዊት ጦርነቱ በተጀመረ በአምስት ሰዓታት ባልበለጠ ጊዜ ውስጥ ሃምሳ ስድስት የጣሊያን መድፎችን ሙሉ በሙሉ ማረከ። ዋነኛ ሶስት የጣሊያን ጄኔራሎችንም በመግደል የሰራዊቱ ዋና አዛዥ የነበሩ ጄኔራል ባራቴሪን ከጥቂት አጃቢዎቹ ጋር በሽንፈት እንዲበታተን፣ የጣሊያን ወታደሮችንም እንዲሸሹ አድርጓል። በዚህ ድብልቅልቅ ባለ ውጊያ ከ56 የጣሊያን መድፎች በተጨማሪ ብዙ ሺህ ቀላልና ከባድ መትረጊሶች እንዲሁም የነፍስ ወከፍ ጠመንጃዎችን በ10 ሺህዎች እና በመቶ ሺህዎች ከሚቆጠሩ ጥይቶቻቸው ጋር የኢትዮጵያው ሰራዊት የጥቁሩ ድል አድራጊ መማረክ ችሏል። በአጠቃላይ ምርኮውን ወደ አዲስ አበባ ለማጓጓዝም ከ500 በላይ አጋሰሶች ተጭነውም ነበር። ማግስቱ የካቲት 24 1888 ከጠዋቱ 4 ሰዓት ላይ የጣሊያን ምርኮኞች በአጼ ሚኒሊክ ድንኳን ፊት ሲያልፉ የኢትዮጵያ ጀግና የገብሬ ሰራዊት እየፎከረና እየሸለለ አሳለፏቸዋል። ጦርነቱ ከመደረጉ በፊት እንደ አውሮፓውያን ዘመን አቆጣጠር በሺህ ስምንት መቶ ሰማንያዎቹ መጀመሪያ ላይ በሀገረ ጀርመን በርሊን ከተማ ላይ በተደረገ የአውሮፓ የቀኝ ገዢዎች መንግስታትና ሊቃን የጦር ጄኔራሎችና ሊቃውንት ስብሰባ ላይ ጥቁር ነፍስ ያለው ሰው አይደለም ብለው ነበር። አፍሪካን ለመቀራመት በተቀመጡበት ስብሰባ ላይ የአድዋ ድል ግን ይህንን የአፍ ወለምታቸውን የቀየረ እነሱንም ያሳፈረ ሆነ። ከፈረንጅ የአውሮፓ መንግሥታት ሩሲያና ፈረንሳይ የአድዋ ድልን በእጅጉ እንደደገፉ ይነገራል። ጄኔራል ባራቶሪ በአገሩ በጣሊያን ጦር ፍርድ ቤት ቀርቦ ማዕረጉ ተገፏል። የሀገሪቱ ጠቅላይ ሚኒስትር ሲኞር ክሪስፒም በፍቃዳቸው ሥልጣናቸውን ለቀዋል። የጣሊያን ንጉሥ አማኑኤል ኦምቤርቶ የልደት ቀናቸው የሐዘን ቀን እንዲሆን የአድዋ ድል ወስኖባቸዋል። ሮም፣ ፍሎረንስ፣ ሚላን የመሳሰሉ የጣሊያን ከተሞችም ሜኒሊክ ኑር በሚሉ የተቆጡ አውሮፓውያን ትዕይንቶች ተጥለቅልቀው ነበር። ኢትዮጵያ ባድዋ ጦርነቱ ወቅት በዋናው የጦር ግንባር ገጥማ በፍልሚያ ድል ማድረግ ብቻ ሳይሆን በአጠቃላይ በበርካታ መስኮች ሰልጥናለች በምትባለው አውሮፓዊት ሀገር ላይ ድል ተቀዳጅታለች። ይኸውም በጦርነትና በወታደራዊ መረጃዎች ሚሊታሪ ሴኩሪቲ ኢንቴለጀንስ በሚባለው እና በዲፕሎማሲያዊ ጥበብ የአድዋ ድልን ማጽናት ችላለች። ኢትዮጵያውያን ጀግኖች በአድዋ ድል ላይ ራሳቸውን መስዋዕት በማድረግ በታላቅ ጀብድ ተዋግተዋል። ጣሊያኖች ወደ አድዋ የተሳሳቱ ቦታዎች እንዲመጡ በማድረግ ትልቅ ድርሻ የነበራቸው የ40 ዓመቱ ጎልማሳ ባሻያ አዋሎምን በአድዋ ድል ወቅት የማይዘነቁ ጀግና ነበሩ። ታላቅ ምስጢርን ታላቅ ኃላፊነትን ከሀገራቸው ተቀብለዋል። ባሻያ አዋሎም ለጣሊያን ኮሎኒያሊስት ወራሪዎች መረጃን በማድረስ ይታወቁ ነበር። ወቅቱ የጣሊያን ወታደራዊ መሪ የነበረው ባራቴሬን በማግኘት ሰራዊቱ ስንቅ አልቆበታል፣ ተስቦ በሽታም ይዞታል በማለት አስለፈፉ። አዋሎምና ሌሎች ጓዶቻቸው ወደ ኤርትራ ዘልቀው ለጄኔራል ባራቶሪ ይህንን ነገሩት። ባራቶሪ ጊዜው አሁን ነው አለና የካቲት 22 አመሻሽ ላይ በባሻዬ አዋሎ መሪነት ሰራዊቱን ይዘው ወደ አድዋ ተመመ። ባራቶሪ የካቲት 22888 888 ሌሊቱን ሙሉ ወታደሩን ሲያጓጉዝ አድረው ሊነጋ ሲል የካቲት 23 1888 ላይ የአድዋ ጦር ግንባር ላይ ደረሰ። አዋሎም ከፊት ለፊታቸው ጀግናው አሉላ አባ ነጋ ምሽግ እንደታያቸው መሮጥ ጀመሩ። ባራትሬ አዋሎም አዋሎም ብሎ ተጠራ። እስሃ ዘዋል ካዩ አያወለና ብለው ዘለው ወደ አሉላ ምሽግ ውስጥ ገቡ። ዛሬ አንተና ያደርገኝ ማለታቸው ነው ባሻዬ የሚሆነው የታወቃቸው ይመስል ባሻዬ ይህን እንዳሉ ከጥቂት ደቂቃዎች በኋላም ድብልቅልቅ ያለው ጦርነት ተጀመረ። ኢትዮጵያውያን በጀግንነት በብርታት የወራሪውን ጦር ተዋግተው ጀግኖች ከጠዋቱ አራት ሰዓት ላይ ታላቁን የአድዋ ድል መቀዳጀቱን አረጋገጠ። ብዙ ሺህ የጣሊያን ወታደሮች በጦር ሜዳው ተገደሉ። ብዙ ሺዎችም ቁስለኛ ሆኑ፣ ምርኮኛም ሆኑ። ይህ የታላቁ የአድዋ ድል በወታደራዊ ብቻ የቆም አልነበረም። በዲፕሎማሲያዊ ድልም የታጀበ ነበር። ኢትዮጵያ ወደ አውሮፓ በላከቻቸው የቀዳማዊ ኃይለሥላሴ ወላጅ አባት ራስ መኮንንና ግራዝማች ዮሴፍ በተሰኙ ዲፕሎማቶች አማካኝነት ጣሊያኖች ኢትዮጵያውያን ያልሰለጠኑ በመሆናቸው በምርኮኞች ላይ ሰብአዊነት የጎደለው ድርጊት ይፈጽማሉ ብለው ባስነገሩ ጊዜ እነዚህ ሁለት ዲፕሎማቶች በአውሮፓ ጋዜጦች ላይ ያስተባብሉ ነበር። ጣሊያኖች ይህንን በተናገሩ ከጥቂት ጊዜያት በኋላ የኢትዮጵያ ዲፕሎማቶቿ እንዳሉት ምርኮኞችን ወደ ሀገራቸው ምንም ሳይጎድልባቸው ላከቻቸው። በዚህም ዲፕሎማሲያዊ ስልጣኔዋን ለአውሮፓና ለመላው ዓለም አሳየች። 129 ዓመታትን በታላቅ ክብር የዘለቀው የአድዋ ድል ለጥቁሮች መዳኛ የነጮችም ሀፍረት ማሳያ ነው። የአድዋ ድል ለመጀመሪያ ጊዜ የተከበረው በሰባተኛ ዓመቱ በ1895 ዓመተ ምህረት ነበር። ታላቁ የጥቁር ህዝቦች ድል የአድዋ ድል በዓለም ፖለቲካ ላይ ከፍተኛና ዋነኛ የሚባሉ ለውጦችን ማምጣትም ችሏል። ይህንን ደግሞ የአውሮፓ ጋዜጦች የመሰከሩት ነበር። የእንግሊዝ ጋዜጦች በአድዋ ድል ማግስት የዓለም ታሪክ ተገለበጠ፣ ታላቅ የትውልድ ኃይል በአፍሪካ ተቀሰቀሰ ሲሉም ጽፈው ነበር። ክብር ለእነዛ ታላላቅ ኢትዮጵያውያን ይሆን።